አንተ ማን ነህ አለ እኔ አለ አዎ የምታሳድደኝ ኢየሱስ ነኝ ኢየሱስ ነኝ ሲል እኔ መቼ አሳደድኩ ሲለው እነሱን ማሳደድ እኔን ማሳደድ ነው ቤተ ክርስቲያንን መንካት አው እኔን መንካት ነው እጁን ሲልቅ ዙሪያ ያሉ ሰዎች ድምፁን ሰምተዋል ኢየሱስ ግን የታየው ለእሱ ብቻ ጳውሎስ ገና አዲስ ክርስቲያን እኮ ነው ሐናንያ መጥቶ እጅ ሲጭንበት አይኑ ሲበራ አይቷል ራሱ ቢጸል እንደማይበራ ገብቶ ሰላሳ አምስት ዓመት ሙሉ የጳውሎስ ሪፈረንሱ ይሄ ነው አይቼዋለሁ ማየትን የመሰለ ደግ ነገር ዓለም ሁሉ እብድ ነህ ሲል አምነህ መኖር የምትችለው ይሄ ብርሃን ካለ ነው። ከሌለ ሀምሳ ሰው ተሰብስቦ ልክ አይደለም ካለ ትክዳ በመስቀል ላይ የተሰቀለው ክርስቶስ የእግዚአብሔር የመጨረሻ ጥበብና ኃይል ነው አለ። ብርሃን ነው ይሄ። በአይን ያየው ዛሬ በዝና ነው የሚያውቀው። ወንድሜ ሳውል አሉ። አሁን ወንድሙ ኖ ወንድሜ ሳውል አለ ሐናንያ ኮንፈርም አረገለት። ምክንያቱም መንገድ ላይ ኢየሱስና ሳውል የተባባሉትን አልሰማም ምን እንደተፈጠረ። ምናልባት ከዚህ በኋላ ነው ሐናንያ የሚሰማው። ሐናንያ አጠመቀው። በርናባስ ያዘው። እግዚአብሔር እኮ ለአንዳንድ ሰው የሚያሰምረው መንገድ ከደቀ መዛሙርት ጋር ደግሞ ቀላቀ ያገኘ ማን ያምነዋል? ሊሰልለን የመጣው ነው ምትለ 11 ላይ እኮ በርናባስና ሳውል ነው አደለ የሚለው። 13 ላይ በርናባስና ሳውል የሆነና ሳውልና በርናባስ ሆኖ ተገለጠለት። ከፊት አመጣ የሞተ ቀን ነው መሮጥ ያቆመ አስራው አይቆ እጅና እግሩን ስትይዙት እኔ ብያዝ ወንጌል አያዝ የሚለ አብያተ ክርስቲያናት በሰላም ኑሩ በመንፈስ ቅዱስ እየተጽናኑ ይበዙ ነበር። ከዚህ በኋላ ነው አብያተ ክርስቲያናት ያረፉት። ይሄ ሰውዬ እግሩ ተይዞ ብቻ አደለም የወንጌል አገልግ ዳነ ወዲያው ኮናለ ይመጣው መመስከር ጀመረ።

ከወንድማችን ሳውል ጳውሎስ ጋ የተያያዘ ነው አደል? ምዕራፍ 9 በሐዋርያ ሥራ ምናልባት የመጽሐፉ 70 ፐርሰንት አካባቢ ከዚህ ሰው አገልግሎት፣ ከዚህ ሰው መነካት፣ ከዚህ ሰው መዳን፣ ከዚህ ሰው መከራ፣ ከዚህ ሰው ስኬት ጋ የተያያዘ ነው እና ሰፊ ሽፋን የሚሰጠውን ሰው የሚያስተዋውቀን ምዕራፍ 9 ላይ አይደለም። የሚያስተዋውቀን ምዕራፍ 7 ላይ ነው በመሰረቱ የሚያስተዋውቀን እስጢፋኖስ ሲወገር ከአስወጋሪዎቹ መካከል ዋናው ነበር ብሎ አይ ቲንክ አንባቢውን ቴዎፍሎስን ኦፌንድድ ያደርገዋል። አንደኛው በሞት ሲሸኝ፣ ሌላኛውን የሚያስተዋውቀን የአንዱ ገዳይ አድርጎ ነው ከዳነበት አደለም። ነፍስ ከሚገልበት ያስጀምረዋል እና ጳውሎስ ራሱ ብለ ገላትያ ምዕራፍ አንድ ላይ ነው። ወደ ሌሌሎ ምህረቱን ያሳይ ዘንድ ከኃጢአተኞቹ ዋናውን እኔን አዳነኛል። ከምዕራፍ ስድስት ጀምሮ እኮ ጴጥሮስ አለፍ አለፍ እያለ እንደውም ታምር ታምር ያለበት ነው። የጳውሎስ እኮ አንድ አልቀርም። ምዕራፍ ዘጠኝ ጋር ሲመጣ ትዝ የሚላችሁ ከሆነ በደማስቆ ላሉት አብያተ ክርስቲያናት ያሉትን ቅዱሳን ለማሳደድ ከሊቀ ካህኑ ፈቃድ ለመቀበል መጣ ሰጡት ፈቃድ ሰጡት፣ ለማስገደል ፈቃድ ሰጡት። ይዞ ነው እንግዲህ ጥቅልሉን ይዞ እየሮጠ ነው፣ ከአይሁድ ሸንጎ ከሴኔቱ የተቀበለው ማለት ነው። ማንም አያስቆመው። ደግሞ ክርስቲያኖችን ማስገደል በዛ ዘመን በጣም ትልቅ ደስታ ነው የሚያመጣው። የይሁዲነት እምነትን እርቃኑን እያስቀሩት ነው። በቀን ሶስት ሺህ በቀን አምስት ሺህ ግማሽ ከተማ ከከተማው ጥቂት ሲቀር እየተባለ እየወሰዱባቸው ስለሆነ ማስቆም ነው የሚፈልጉት። ቄሳር አምላክ ነው የሚባልበት ዓለም ላይ አደለም እያሉ ክርስቶስ ነው ኢንካርኔት ጋድ፣ ቄሳር የሮማ ኢንካርኔት ጋድ አደለም ክርስቶስ ነው እያሉ የቄሳርን መለኮትነት እየካዱ ነው። ፖለቲካሊም እንዲገደሉ ይፈለጋል። ሪሊጂየስም የሆነው ሶሳይቲ ሊገላቸው ይፈልጋል። ማንም ያስደግፋቸዋል ከጌታ ውጪ እኮ ክርስቲያንን መግደል ዘንድሮም ነው። አፍተሯል ጦርነቱ ውስጣዊ የሆንና እንትናል እንጂ ዘንድሮም ክርስትና መቼም ተደላድሎ አያውቅም ደግሞ የሚበዛው በመከራ አደል። የሐዋርያት ስራ እኮ አንዴ በጨርቃቸው አንዴ በጥላቸው እየፈወሱ ሦስት ሺህ አምስት ሺህ ምናምን እየፈወሱ አልሄድ አሉት ጊዜ አልሄድ ሲሉት እኮ በስጢፋኖስ አንዴ ወደ ሰማሪያ ቦይ ቀደደው አደል በስጢፋኖስ በመከራ አደል አጥቢ ያወጣው ሲነካኳቸው ነው ዘጻት ላይ ነው ያነበበነ እጁን ጫነባቸው። ሲያስጨንቃቸው ይበዙ ነበር። መከራ አይምጣብን ግን መብዣ ነው። ከመጣ ከሰንሰለቴ በቀር ስላለ ጳውሎስ አይምጣ፣ ከሰንሰለቴ በቀር እንደ እኔ ሆኑ ብሏል። አይምጣ መከራ ቢመጣም ግን አፍጠሯል። እያጠራ እያበዛን ይሄዳል እንጂ አያጠፋን። ሐዋርያት ሥራ ላይ ያነበብነው ስኖ እና ተቀብሎ የተወሰነ ግሩፑን አሰባስቦ ወደ ደማስቆ ሩጫ ጀመረ፣ ይገሰግስ ጀመረ። ደማስቆ ደግሞ ያሉ በጣም ምስኪን ደቀ መዛሙርት አሉ። አንዱ ነው በስም የተጠቀሰልን ሃናንያ የሚባል ሰው እና ሃናንያ ደማስቆ ቁጭ ብለዋል። እየመጣ እንደሆነ ሰምተዋል። ባይዘ ሳይመጣ ገና ሊመጣ ነው ተብለዋል፣ ተነግሯቸዋል። ምናልባት ምዕራፍ ስድስት ላይ ከሸንጎ አባላት መካከል ለዚህ እምነት ብዙዎች ታዘዙም ይልቃላል። ስለዚህ አንዳንድ ሸንጎ ውስጥ የሚመከር ምክር ለቸርች አሽር ልኮ ይነግራሉ። ሳውል እየመጣላቸው ነው። ምክንያቱም ጌታ ኢየሱስ መጥቶ ሃናንያ ተነስና ሄድ ሲለው ስለዚህ ሰውዬ ወደዚህም እየመጣ እንደሆነ ሰምቻለሁ ይሏል። በጣም ከባድ ሰው ነው ሳውል፣ እየገሰገሰ በጣም አግሬሲቭ ነው። እኩለቀን ነው፣ በጠራራ ፀሐይ ነው። በዛ ፀሐይ ያንን ቀሚስ ለብሰው ነው። እንግዲህ ያንን እንትን ጠቅልሎ ይሮጣል ለማስገደል። ምን ያክል አግሬሲቭ እንደሆነ እዩት። እየበረረ እያለ አብሮት የሁሉ ሰራዊት እየሄደ ነው። ወረቀቱን በእጁ ነው የያዘው። አስገዳዩ ሰው ድንገት ነው፣ ቀጠሮ አልቀጠረ እየመጣው ነው። ጠብቀኛ ላሉ ሌሊት በህልሙ አልታየው። ከሰማይ ብቅ አለ ኢየሱስ ሳውል ከፈረሱ ላይ ቱር ብሎ አልነካውም። ሳውል የከበረው ክርስቶስ ነው። ማንም ሊቋቋሙ አይችልም። ሳውል ከፈረሱ ላይ ወድቆ አቤት አለ። ለምንድን ነው የምታሳድደኝ? ከላይ ወደ ታች ነው። ለምን ታሳድደኛለህ? እሱ የሚያሳድደው ወደ ጎን ነው። ወደ ላይ አሳዱ አያውቅም። ለምንድን ነው የምታሳድደኝ ሲለው ለማየት አለ ማን ነው? ተንበርክኮ አያውቅም አለ እኛ ነው። ቀና ሲል አታየኝም። ደፈ ደፈነው አይሉም

ኢየሱስ ነኝ ሲል እኔ መቼ አሳደድኩ ሲለው፣ እነሱን ማሳደድ እኔን ማሳደድ ነው። ቤተ ክርስቲያንን መንካት አዎ እኔን መንካት ነው። አለባበሳቸውን አይተ መድከማቸውን አይተ መጎሳቆላቸውን አይተ ከመንገድ መንገድ መንከራተታቸውን አይተ ኖርማል እንዳይመስሉ አለሁ፣ እኔ እነሱ ውስጥ አለሁ። አታሳደኝ አለውና ሲደናበር እንደዚህ አለው። ምዕራፍ ዘጠኝ ላይ አይለውም ሀያ ስድስት ላይ ራሱ ሲያወራው ነው የሚናገረው። የመውጊያውን ብረት ብትቃወም በአንተ ይብሳላል። እወድሃለሁ ቢሎ ምን አለ? አይ ወድሃለሁ ተብሎ የሚንበረከካለ ይሄ አይንበረከክም። እወድሃለሁ ብትለው እሱ መች ጠፋኝ ነው የሚልህ። አይ ለዚህ በትር ነው ሬዚስት ልታደርገኝ ብትሞክረኝ አሉ፣ ከዚህ በኋላ አጠፋሃለሁ አሉ በአንተ ነው የሚብሰው አሉ እኔ ልትወጋኝ ነው ምትመጣው በድምፄ ነው ከፈረስ ላይ እየጣልኩ አለ እንዲህ ብነካ ሳውል የሚባል ሰው ነበር ነው የማስበው ታሪክ ነው የማደርግ አሉ እንዳት ቆንፊቴ ሲለው ተነስቶ ተንበረከከ። ከዛስ የሚመራው ፍለጋ እጁን ሲልቅ ዙሪያ ያሉ ሰዎች ድምፁን ሰምተዋል። ኢየሱስ ግን የታየው ለሱ ብቻ ትዝ ይላችኋል አብ ሳይወራ ኢየሱስ እየተጠመቀ ከእንተ ሲላቸው ይህ በእውነት ኢየሱስ እየጠመቀቀን አይገርማቸውም። እየተጠመቁ መደዳ ውስጥ ገብቶ ኢየሱስ አምላክ እንኳ አይመስል ኖርማል ላይ ደ ገና ሰላሳ ዓመት ወጣት ምን ሰርቶ ነው የመጣው ሊሉት እኮ ይችላል። ተራው ሲደርስ ተረኛ ሲል ዮሐንስ ዮሐንስ እኮ የሚያጠምቀው ማጠመቅ ፈልጎ ብቻ አይደለም ስታጠምቅ ሰማይ ተከፍቶ መንፈስ የሚወርድበት እሱ ነው ስላለው ቼክ እያደረገ ነው። እያጠመቀ ኢየሱስ መጣ ኖርማል ሊያጠምቀው ሲል ሰማይ ተከፍ መንፈስ እንደ ርግብ አምሳል ሆኖ በላዩ ላይ ሲመጣ፣ አላጠምቅህም አለ አንተን አይደል የምጠብቀ፣ ሲል ቀስ ብሎ። ምክንያቱም መከራ ላይመጣበት ነው ያለ ጊዜ ሶስት ዓመት ተኩል ማገልገል አይችልም። ዮሐንስ እሱ ነው መሲ ካለ ጽድቅን ሁሉ ልንፈጽም ዘንድ ይገባናል፣ አጥምቀኝ አለ ቀስ ብሎ። አብ ተናገረ አይደል ቃል በቃል ቃሉ እኮ ነው የሚለው። አብም ልጁ ሲጠመቅ መጣ በእርሱ ደስ የሚለኝ የምወደው ልጄ። ለኢየሱስ ነብይ አይላክ መልእክተኛ አትልክ። ልጁ እኮ ነው የዘላለም አምላክ እኮ ነው። ሕዝቡ ነጎድጓድ የሰሙ መሰላቸው ይላል። አላጣ እግዚአብሔር እንዴት ይናገራል ብለህ ትጠብቃለህ? ቀጥታ በህልም በራይ ምናምን ነው የሚጠበቀው እንጂ ቀጥታ ኢየሱስ ማን እንደሆነ ስላልገባቸው ዮሐንስ ሰምቷል። ኢየሱስ ሄድ ጮካለና ዮሐንስ እንደዚህ አለ። ሊጠመቂት ያሳልፈውን ህዝብ ጨርሰናል አለ። እኔ በኋላ እጠምቃለሁ አለ። ያው እኔ ራሴ እዛ እጠመቃለሁ አለ። ለኢየሱስ አብ ተናገረ። ጳውሎስን ኢየሱስ ተናገረ። የመውጊያውን ብረብ አጠፋሃለሁ ሲለው ብድግ አለ እየተደነባበረ። ይቺ ናት ኢንካውንተሩ። ሰውየው ሰላሳ አምስት ዓመት አካባቢ ኖሯል ይባላል፣ በጌታ ቤት ሰላሳ አምስት ዓመት ሙሉ። የጳውሎስ ሪፈረንሱ ይሄ ነው፣ አይቼዋለሁ። ማየትን የመሰለ ደግ ነገር መነካትን የመሰለ መንፈሳዊ ነገር በፕሪንስፕል ብቻ አታልፈውም። ኢንካውንተር ያስፈልጋል። መነካት አለብህ። የተነካ ሰው የሚገባው ነገር አለ። ተናግሬ እማላስረዳ፣ እጅ ጭኜ እማላስተላልፈው። እግዚአብሔር ቀጥታ ሕይወታችሁን በክብር ይንካው። ብርሃን ያስፈልጋል። አይ አለሙሉ እብድነ ሲል አምነህ መኖር የምትችለው ይሄ ብርሃን ካለ ነው። ከሌለ ሀምሳ ሰው ተሰብስቦ ልክ አይደለም ካለ ትከዳለህ። ብርሃን ካለ አለሙሉ ሙሉ ልክ አይደለም ቢልህ ምን ላድርግ? አይቻል ጳውሎስ ምንድን ነው አርጊው የሚያደርገው ቆሞ ፈላስፋ፣ የዚህ ዓለም አዋቂ ምናምን ይጠራል እኮ ቸርች ውስጥ። እግዚአብሔር የእናንተን ጥበብ ሰብስቦ ከንቱ አላደረገም እኳላቸው። ምንድን ነው አንተ ቆይ ምንድን ነው የገባህ? በመስቀል ላይ የተሰቀለው ክርስቶስ የእግዚአብሔር የመጨረሻ ጥበብና ኃይል ነው አለ። ብርሃን ነው ይሄ። እብድ ነህ አሉት። ያማል። እኛ ደህና ነገር ትነግረናለህ ብለን ቸርች ብንመጣ መስቀል ላይ እርቃኑ የተንጠለጠላ ሰላሳ ሶስት ዓመት ተኩላ ወደ ወጣ ታሳየናል አሉት እሱ የእግዚአብሔር ጥበብና ኃይል ነው አለ። ብርሃን የሚመራው ፈልጎ እየተደነባበረ ሰዎቹ ድምፁን ሰምተ ግርግር ነገር ሰምተዋል። ና አሉት የትን ውሰደ ሲሉት ጠቁሞታል። ቀን በሚባለው መንገድ እዛ ቁጭ በል እንዲጸልዩ ሰዎች ልካሉ ብሉታል። ምክንያቱም ሃናንያ መቶ እንደሚጸልይለት ጳውሎስ በራእይ አይቶ ነበር የሚል ቃል ስላለ ተነሲደል። አሁን አየ ከከረመ በኋላ ነው ሶስተኛ ሰማዩ የወሰደው። ጸባዩን አይቶ እልከኛ ምናምን ከሆነ ያስተካክለዋል፣ ያስተካክለዋል። በእውነት በደንብ ነው የሚያስተካክለን ጌታ። እና እየመሩት ሄደ። እዛ ሰው የቤት ቁጭ አለ። ሶስት ቀን አልበላም ይላል። ከዛ ጳውሎስ ሶስት ቀን ጾሞ ሲጨርስ ጌታ ኢየሱስ ሃናኒያ ጋር መጣ። ሃናንያ ሆ ያለው በጣም ጳውሎስ፣ እዛ ሐዋርያ ሥራ 26 ላይ ስለ ሃናንያ ሲናገር በጣም ደስ ይለኛል። በህጋቸው የበረታ የተመሰከረ ለደቀ መዝሙር ነው ይለዋል ጳውሎስ። መንፈስ ቅዱስ የተሞለ በዚህ ሰው እጅ፣ ይህን የሚያክል ታላቅ አገልጋይ የተጠመቀው በዚህ ሰው እጅ። እና አይረሳውም ጳውሎስ ያውረዋል። እና ሃናንያ ሆ ያለው ጌታ ኢየሱስ፣ አቤት አለ ሃናንያ። ጌታን ይሰማል። ደቀ መዝሙር እኮ ነው። ጌታን ይሰማል። አቤት ጌታ ያለው ተነሳለሁ ወደ ልዳ ሂዳለሁ። ወደዛ ወደ ስሞን ነው ማና የሚባል ሰው የቤት ሂዳለሁ። ከዛ ሳሉ ሳውል እዛ ቁጭ ብሎ እየጠበቀ ነው አሉ። የትኛው ሳውል ኮመን ምነ የትኛው? ያ የተረሴሱ ሳውል ቁጭ ብሎ ይጠብቃል አለ። ምን ላርግ? አለ እጅ ስጭንበት አይኑ ሲበራ በራአይ አይቷል። ይገርማቸዋል። ድሮ ግን የሚታየው ራእይ። ራሱ ጳውሎስ ገና አዲስ ክርስቲያን እኮ ነው። ሃናንያ መጥቶ እጅ ሲጭንበት አይኑ ሲበራ አይቷል። ራሱ ቢጸል እንደማይበራ ገብቶታል። ምክንያቱ ስፔሲፊክ። ጳውሎስም አይቷል። ሃናንያ እጅ ሲጭንበት እንደሚበራለት አይቷል። ተነስ ሲለው ይህ ሰው በየከተማው እየዞር ያሳድድ እንደነበረ ወደዚህም ከተማ ለማሰርና ለማስገደል ከካህናት አለቆች ደብዳቤ ይዞ እየመጣ እንደሆነ እኮ ሰምቻለሁ። ወዴት ነው ምትልከኝ? ጌታው ያለው አገልግሎት ጨርሻ ያለው ወይ አይራራም። ስጢፋኖስን የመሰለ ኧርሊ ትዌኒ ላይ ያለ ፕሪቸር የሐዋርያት ሥራ ምዕራፍ 7 ሉቃስ የጻፈው ጳውሎስ ሊወግር ገብቶ ሰምቶት ነው። ጳውሎስ ሙልጭ አድርጎ የሰማው ህግ አዋቂ ነው። የገማልያል ተማሪ ነው። ከተሳሳተ ህጉ ላይ ሊያስወግረው ነው። እንከን አቶበታል። ሙሉ ስልሳ ቁጥር እኮ ያጻፈ ኮ ጳውሎስ እኔ ነበር እኮ ልጻፈው። ላስወግረው ገብቼ ሰምቼዋለሁ። ጻፈው። እንዴት አይነት የስብከት ኢንትሮዳክሽኑ፣ ቦዲ ኮንክሉዥኑ፣ አሜዚንግ እኮ ነው። ስጢፋኖስ ማየት ቀጥሎ ንግግር ብቻ አይደለማ፣ ተአምራት እግዚአብሔር በእጁ ያደረግ ነበር። ከዛ በአደባባይ ተከራካሪዎቹን ይረታ ነበር ይላል። ምን ማለት መሰል? እየተከራከርከው እያለ ብቻን አስቀርጡት። ቲፎዞን ቸርች ይዞ ብሄደ ሰልፍለስ ነው። ወደ ራሱ ወደ ደግሞ ወደ ቸርች ነው የሚወስዳቸው። እና ገባ፣ ጳውሎስን ያጻፍ። ጳውሎስ ቁጭ ብሏል። ከዛ ሃናንያ መጣ አየው በአይን ያዩ ዛሬ ነው። በዝና ነው የሚያውቀው። ወንድሜ ሳውል አሉ። አሁን ወንድም ሆኖ ወንድሜ ሳውል አለው። አቤት አለው። በመንገድ ላይ የተገለጠልህ ኢየሱስ ነው አለ። በጣም ይገርማቸዋል። ራሱ ኢየሱስ ኢየሱስ ነኝ ብሎታል። ለጳውሎስ እኮ ለሳውል ሃናንያ ኮንፈርም አረገለት። ምክንያቱም መንገድ ላይ ኢየሱስና ሳውል የተባባሉትን አልሰማም። ምን እንደተፈጠረ፣ ምናልባት ከዚህ በኋላ ነው ሃናንያ የሚሰማው። አዲስ ነው ለጉዳዩ። እኛም ብበን ስለመጣን ነው እንጂ ሃናንያ እንግዳ ነው። ምን አይኑ እንደተያዘ ብቻ ነው የሚያውቀው። በል ተነስ አለው፣ እጁን ጫነበት፣ ቅርፊት ከአይኑ ወደቀ፣ መንፈስ ቅዱስ ተሞላ፣ ተጠመቀ። ጳውሎስን አጠመቀው። ታውቃለህ? ይህን የሚያክል ሰው ሃናኒያ አጠመቀ። ከዛ ለበርናባስ ነው አሳልፎ የሚሰጠው። ከዛ በኋላ ነው በይሁዳ በሰማሪያ ያሉ አብያተ ክርስቲያናት በሰላም ኑሩ፣ በመንፈስ ቅዱስ እየተጽናኑ ይበዙ ነበር። ከዚህ በኋላ ነው። ይሄ እኮ አስደናቂ ነው። ይሄ እኮ ነፍሰ ገዳኝ ነው። በፍርሃት ነው ያሉት ሳውል ዳነ አሏቸው። የትኛው ሳውል ዳነ? በእግር ተሄዶ ሌላ ከተማ ነው። ስልክ የለ ምን የለ። ስለዚህ ሌሎች ከተሞች ቀስ እያለ ነው የተዳረሰው። ይመጣላ። እግር በእግር ይመጣል። በየ ከተማ ወደ ይሁዳ ከተማ ወደ ሰማሪያ ከተሞች ወደ ሌሎች ከተሞች ይመጣል። እግዚአብሔር መንገድ ላይ የያዘው ይህን ሰው መያዝ ብቻ አይደለም፣ ለአብያተ ክርስቲያናት እረፍት ምክንያት አደረገው። አብያተ ክርስቲያናት ያረፉት ይሄ ሰውዬ እግሩ ተይዞ ብቻ አይደለም፣ የወንጌል አገልጋይ ሆነ። ዳነ ወዲያው ከሆናል የመጣው መመስከር ጀመረ። አንድ በጣም የተባረከ በእውነት በጣም የተወደደ ሰው አለ ምራፍ 9 10 አካባቢ ምራፍ 4 ምራፍ 13 ከዛ ምራፍ 15 ላይ ነው የምታገኙት። በርናባስ በጣም ካይንድ የሆነ ሰው አስገራሚ ሙክክ ያለ የበሰለ በርናባስ ጋር እግዚአብሔር አገናኝ። ሃናን ያጠመቀው በርናባስ ያዘው። እግዚአብሔር እኮ ለአንዳንድ ሰው የሚያሰምረው መንገድ ከደቀ መዛሙርት ጋር ደግሞ ቀላቃ ያገኘ ማን ያምነዋል? ሊሰልለን የመጣው ሰው በፍርሃት። ስለዚህ በርናባስ ያዘው። እንደዚህ አይነቶች ይብዙልን። ከጀርባ ነው በርናባስ። ምክንያቱም አ ምዕራፍ 11 አካባቢ ነው አ በርናባስ ይዞት አንጾኪያ ቸርች ይዞት የመጣው። 11 ላይ እኮ በርናባስና ሳውል ነው አደለ የሚለው። 13 ላይ በርናባስና ሳውል የሆነና ሳውልና በርናባስ ሆኖ ተገለበጠ። ከፊት አመጣው። ይሄኛው ወደ ኋላ ሆኖ እሱን ከፊት ሂዳሉ ተጣልተው ሲለያዩ ማርቆስን ይዞ ብስል ላርጎት ማርቆስና ጳውሎስ ተጣልተው ተለያይተው በርናባስ ማርቆስን ይዞ አብስሎ ማርቆስ ይጠቅመኛል አለ ጳውሎስ። ራሱ እግዚአብሔር በርናባሶችን ያብዛልን። በርናባስም ያረጋችሁ በእውነት እና ቤተ ክርስቲያን በይሁዳ በገሊላ በሰማሪያ ያሉ አብያተ ክርስቲያናት እየበዙ እየተጽናኑ እየተጉ እየጨመሩ የቀጠሉበት አንዱ ምክንያት ግምራብ ዘጠኝ ዋና ሀሳብ። የሆነው ወንድማችን ሐዋርያው ቅዱስ ጳውሎስ የቀድሞ ሳውል እግዚአብሔር ኃይል በወንጌል ብርታት በጌታ ኢየሱስ ክርስቶስ ብርሃንና መገለጥ በመንበርከክ ነው። ይሄ ሰው መዳን ብቻ ሳይሆን ለቤተ ክርስቲያንም እጅግ በጣም የሚተካ የማይመስል ስራ ሰርቶ ያለፈ ሰው ነው። መጨረሻ ላይ ህይወቱን እስከ መክፈል ድረስ የሄደው የዚህ ቀን በተገናኘው ብርሃን ነው። አገኘው ናከው የሞተ ቀን ነው መሮጥ ያቆመው። አስረኸው አይቆም። እጅና እግሩን ስትይዙት እኔ ብያዝ ወንጌል አያዝም ይላል። እጁን ስትይዘው ይወጣል በጽሁፍ አትችሉትም ያንን ሰው እግዚአብሔር ያገኘው እዚህ ምዕራፍ ላይ። ስለዚህ እግዚአብሔር እንደዚህ አይነቶቹን ገንዘብ አድርጎ ያበዛል። እንዲህ አይነቶቹን አድኖ የቸርች እንቅፋት ነው የሚባለውን ሰው ወንጌላዊ ያርጎት ቸርችን ያበዛታል። እውነት አሁን ወደ ቸርች እየመጣ ያለ በጣም እንደዚህ አይነት ብዙ ሰው እኮ ይኖራል። ለቤተ ክርስቲያን ትሬት የሆኑ ወንጌል ሲባል ደማቸው የሚንተከተክ ሰዎች ተንበርክከው እያሸበሸቡ ቸርች እናገኛቸዋለ። በነሱ ምክንያት እኛ ገብተን የማንሰብክበት ቦታ ወንጌል ይሰበካል። በጳውሎስ ምክንያት አቴና አሮስፋጎስ መስበክ ተችሏል። አሮስፋጎስን እግዚአብሔር በዚህ ሰው እግር ረገጠ። ኮርት ላይ እንደዚህ ሰው የፍርድ ቤት ሰባኪ የለ ተከሶ ገብቶ ኮኑ ብትንትናቸው ነው የሚያወጣው። ስለ ራስህ ተናገር ሲሉት እኮ ነው ወንጌል የሚሰብከው። ነገስታትን እግዚአብሔር የነካው በዚህ ሰው እየ እንዲ አይነቶቹን እያዳነ ቤተ ክርስቲያን እንድትበዛ እንድትሰፋ፣ እንድትበረታ፣ እንድትጽናና ያደርጋል። በእውነት በመንፈስ ቅዱስ መጽናናት እየበዛ መኖር ይህ ለኢትዮጵያ ቤተ ክርስቲያን ድምፅ ነው። በቃ እንደዚህ ጊዜ ነው አይደል? አሁን ዘንድሮ ቸርች እንደዚህ ነው፣ እየበዙ በመንፈስ ቅዱስ እየተጽናኑ ይሄዳሉ። የኛም በመንፈስ ቅዱስ እየተጽናናን እየበዛን እንሄዳለን።